ይሄኛው ደግሞ ከቤኑና መንደሮች አንዱ የስብሰባ ማዕከል ነው። ቤኑና መንደር ውስጥ ካሉት ይሄ ክሽን ነው። ሽንት ቤት ነው። ስብሰባ አዳራሽ ካሉት ውስጥ አንዱ ነው። ይሄ የቤኑና መንደር መታችሁ። ስብሰባ ስታዘጋጁ ተመልከቱ። አትክልቱ እዚህ በረሃ ውስጥ ይሄ ዛፍ ይበቅላል ብላችሁ አስባችሁ ታውቃለህ? ካለ ቁንጥር እኮ አልነበረም፣ ተመልከቱት። ካለ ቁንጥር አልነበረም። ተመልከቱ። አሁን ወደ ስብሰባ አዳራሹ ስትገቡ ይሄንን ይመስላል። አርጊተኒ ሁበተን ይባላል። ይህንን እዩት ወዳጆች፣ ስብሰባ አዳራሽ ነው። የአካባቢ አፋር፣ ከረዩ፣ የሶማሌ፣ የአረቢያ መጅሊስ አይነት ስብሰባ አዳራሽ ነው። ተመልከቱት። ስብሰባ አደራሹ ተመልከቱት። እንግዲህ አብቹ የሚገርም እይታ ያለው ሰው ነ እዚህጋ ትቆሙና የተከበራችሁ ክብራንና ክብራት ለኢትዮጵያ ተስፋ ያላችሁና ሕልም ያላችሁ ይሄም ቦታ ላይ በዚህ በበረሃ ውስጥ የምድር ገነትን መስራት እንደሚቻል የቤኑና መንደር ምሳሌ እንደሚሆን መስራት ከቻልን መልፋት ከቻልን ማየት ከቻልን አገራችንን መቀየር እንደምንችል በቤኑና መንደር በቂ ነው። በቂ ነው። ቤኑና መንደር የምንችል መሆናችንን በረሃን ወደ ገነት መቀየር የምንችል መሆናችንን የሚያሳይ ትልቁ የቻላልነትን መንፈስ የሚያተርፍ ነው። ይሄንን ግን የሚያደርጉ እንደ አብዱ ስለ ሀገራቸው የነገ ህልም ያላቸው ለትውልድ ተስፋ ያላቸው ሰዎች የሚያደርጉት እይታ ነው። በጣም በጣም በጣም ቤኑና መንደር የስብሰባ ማዕከል የተጠናከረው ከሚኒሶታ የመጣው መስሉን ፈይሳ ነው። አመሰግናለሁ። መልካም የጉብኝት ጊዜ አብረን እንቀጥላለን።